የሀና አባት መታከም እንደማይችል ዶክተሩ አባቷ ከተኛበት አልጋ ቤት መጥቶ ሲነግራት ሀና ራሷን ማረጋጋጥ ያከታታል። ዶክተሩም ያላት ከዚህ በላይ ያንቺ አባት እዚህ መታከም አይችልም፣ ስለዚህ ድርጅቱ ከዚህ በላይ ማሳከም ስለማይችል ድርጅቱ አቁሟል ይላታል። እናታ ደ ምን ማድረግ ነው የምችለው ስትለው፣ ሀናም እንባ እየተናነቀ አይ ከእንግዲህ ገንዘብ ካገኘች ነው ማሳከም የምችው ያለበለዚያ ግን ማሳከማችም አባሽን ይዘሽ መውጣት ነው ያለሽ። ድል ይላታል ዶክተር። ምንም ቢሆን እኮ ከሰው ልጅ ከገንዘብ ይልቅ የሰው ልጅ ይበልጣል። ስለዚህ ቅድሚያ ለሰው ልጅ አይሰጥም? እንዴት አርጌ ነው አባቴ እንደዚህ አድርጋችሁ ይዤ የምወጣው? ስትለው ምንም ማድረግ አልችልም እኔ ሰራተኛ ነኝ ይላታል። ሀናም የምታደርገው ግራ ቢጣፋት እያለቀሰች ምን ማድረግ እችላለሁ እኔ አሁን እስኪ። እግዚአብሔር ሆይ አባቴን እንደዚህ አድርጌ ምን ማድረግ ነው የምችለው? ስትል እያለቀሰች ወደ አሴር ትደውላለች። አሴር ጋም የደወለችው መጥቶ እንዲተካላትና እንድትሄድ እሷ ልትጠይቃት ነው። አሰሪዋን ይቅርታ መጠየቅ ፈለገች። እናም አሴር ሊሂድ በቃ ሲለው ጓደኛው ምን ሲለው ምን ነው ፍቅረኛ ህናት እንዴ ምናምን ይለዋል እሱም ለምን ፍቅረኛ ያልከኝ ዛሬ ብቻ ላ እንዲ ሀና የደወለችልኝ፣ ሁልጊዜ የተደውልልኛል እንዴ? ምንም ማለት ነው አንተ ግን ቆይልና ይናደድበታል። አይደለም እና ፈየው ደየመ እንደ ሲለው አንተ ምን በአባቴ ምን ታሟርትባችኋለህ? ይልና ይጮህበታል። ለማንኛውም እኔ ልሂድ፣ እሺ። ለማንኛውም የሆነ ነገር መፍጠር አለብን ይልና አሴር ወደ ሆስፒታል ይሄዳል፣ ሀና ወዳለችበት። ሀናም አሴር አባቴን ጠብቅልኝ ስትለው እሺ ይላት ና፣ ወዴት ልትሄጅ ነው ሲላት፣ የሆነ ቦታ መሄድ አለብኝ። በቃ ገንዘብ መፈለግ አለብኝ። እሺ ገንዘብ የት ነው የምትፈልጊው ሲላት፣ እዩልህ አባቴን ማዳን አለብኝ ትለዋለች። እሱም የሚናደደው ሁልጊዜ ጥፋተኛ እንዳልሆነ ስለሚሆን ነው። መቶትም ስለነበረ ወይኔ እንዲ ደይሙ ብሬን ማውጣቴ እያለ ይናደዳል። አሴረም ሄደሃናም አሰሬን ይቅርታ መጠየቅ አለብኝ እግሯ ላይ ወድቄ ትልና ትሄዳለች። ስትሄድ ተምቹ እዚህ ፋዘር ጋር ጠብቀኛ አንተ ይልና ወደ ሀና ተከትሏት ትሄዳል። አሴርም ሀናን የሆነ ሰዓት መንገድ ላይ አስቆማት። ና ሀና ወዴን ነው የምትሄጁ? ስላት መሄድ አለብኝ እኮሽ። ወዴን ነው የምትሄጁ ነገሬን? ሲላት ወይዘሮ ሜላትን እግራቸው ላይ ወድቄ ይቅርታ ጠይቄ መለመን አለብኝ፣ አባቴ መታከም አለበት ትለዋለች በፍጹም አይሆንም። እንዴት ና አንቺ እግራቸው ላይ ትወድቅያለሽ ሲላት አባቴ ሲሞት ዝም ብያ አላይም፣ አንተ አባትህ ቢሆን ኑሮ ዝም ብለህ አታየውም ትልናት በንዴት ትቆጣዋለች። ሄድ ከዚህ ትለውና እሱም በጣም ይናደድና ይመለሳል። ሀናም ቀጥ ብላ እቤት ትሄዳለች። ወይዘሮ ሜላትም ለዶክተሩ ትደውልና ያልኩን ነገር አደረክ ዶክተር ስትለው አዎ፣ ምን የሀናን አባት ህክምና አቋርጠው ትለዋለች። እሱም አርግ ያለው አዎ አቋርጫለሁኝ፣ ሲላት የት አባቷ እና ምናለች ስትለው ምን ትላለች፣ እያለቀሰች ነው ያላት አማራጭ አባቷን ይዛ መውጣት ነው። ደጋርክ ከዚህ በላይ ገንዘብ ማውጣት አልፈልግም ትልና ወይዘሮ ሜላትም እሺ ትላለች። እሱም እንዲህ የወጣው ገንዘብ ቀላል ነው እንዴ እያለ ሚስጥሩን ስለሚያውቀው እሱ ምክንያቱም ወይዘሮ ባዮሽ? በጉልበተኛ ሰው ስላስፈራራችሁ ነው። ዶክተሩም ያን ያህል ብር እንዲጫን የተደረገባቸውና የሀና አባት ታመው እንዲወጡ የተደረገው ማለት ነው። እናም እጅግ በጣም ነው የሚያሳዝነው። እውነት ግን ሀና እንጀቴን በልታኛለች፣ እንደዛ ስታለቅስ። እናም የወይዘሮ ሜላትም ጭካኔ እጅግ በጣም ነው የሚያሳዝነው። እናም ከዶክተሩ ጋር ተነጋገረችና ስልኳን ዘጋች። ሀናም ጊዜ ሳይፈጅባት በር ከፍታ ስትገባ ምንድን ነው ስትላት፣ የወይዘሮ ባዩሽ ተላላኪውም መጥቶ እንዴት እንዳስፈራራው እና እንዴት እንዳደረገው በሀሳቡ ያስባል። ዶክተሩም እየተናገረው ነገር ስለመጣበት እጅግ በጣም ያዝንና መተንፈስ የለበትም። ምክንያቱም ሚስጥር ስለሆነ ራሱንና ራሱ ብቻ ናቸው ይሄን ነገር መያዝ ያለበት። ይህን ሚስጥር ሌላ ሰው ካወቀ ያው እንደሚገደል ስለሚያውቅ እሺ ብሎ እንደ ተባለ ነው ያደረገው። እናም እናም ወይዘሮ ሜላት ኩሽና ገብታ ምሳ እየሰራች ቁርስ እየሰራች ነበር። እና ወይዘሮ እርግብ ትሄድና እንዴማዬ ምን እያደረግሽ ነው ስትላት፣ ከእንግዲህ መቼም ሀና መጥታ አትሰራም። ስለዚህ ለልጆች የምግብ እየሰራሁ ነው ትላታለች። እንዴማዬ እኔ እያለሁ አንቺማ አትሰሪም ስትላ፣ በፍጹም ልጄ እኔ ነኝ የምሰራው ትላታለች። እንዴማዬ። እሺ በቃ ነይ አብረን እንስራ ስትላት እሺ እንሰራለን ምን ችግር አለው ደስ ይለኛል ትልና አብረሽር በቃ እንደውም ሙያም ታስተምርኛለች ትላታለች እንዲህ እስካሁንም ሙያ ታትችም እንዴ ስትራታይ መቻል እችላለሁ ግን ደግሞ የእናት ሙያ ኮይ ይለያል ምን ችግር አለው ልጄ ምንም ችግር የለውም እኔ እናትሽ አስተምርሻለሁ ትላታለች እርግብም ደስ ብሏት እማዬ የሆነ ነገር ልጠይቅሽ ነው ስትላት ምንድን ነው ጠይቂም ችግር አለው ልጄ ስትላት እኔ ስሜን ማስቀየር እፈልጋለሁ ማለት እኔ ስሜን ከእርግብ ወደ ሀሴት ማስቀየር እፈልጋለሁኝ፣ ምክንያቱም ሀሴት መስፍን መባል እፈልጋለሁኝ ስትላት፣ እንዲህ ይሄ እኮ በጣም ደስ የሚል ነገር ነው የእኔ ልጅ፣ ምን ችግር አለው እንዲ፣ መብትሽ ነው። የምትፈልጊውን ነገር ሁሉ ማድረግ መብትሽ ነው ስትላት፣ እርግብም እኔ እኮ ብጠይቅሽ ትቆጭኛለሽ ብዬ በጣም ሀስብ ነበረ ስትላት ሀሴትዬ እኔ ምንም ችግር የለውም፣ ይሄ የምትፈልጊውን ነገር ሁሉ መስጠት ግዴታችን ነው ትላታለች። እሽ እናቴ እዚህ ቤት ውስጥ ስለ ገንዘብ የሚያስብ ምንም አይነት ሰው የለም ትላታለች። አዎ እዚህ ቤት ማንም ሰው እንደማይጠይቅ ተገንዝብ ያለው ትላታለች። እናም ሰላም ና ተምቹ ብቻውን እዛ ቁጭ ብሎ እያወራ ነበረ። ፈየው ፈየው ሲል እሳቸውም አይሰሙም፣ አይለሙም ወይኔ ደየሙ እንዴ እያለ እሱም ብቻውን ማውራት ጀመረ። ተሆን ለወሰደው ልጅ ሲደውልለት ስልኩን አይቶ ሲዘጋበት እጅግ በጣም ይናደዳል። ተምቹም እገልሃለው እያለ ይናደዳል። እኔን ሰውዬማ በዛም በዚህም ብዬ ማሳከም አለብኝ እያለ ብቻውን ማውራት ጀመረ። እናም እሱም ምን አይነቱ ገገማ ነው እያለ እየተሳደበ ነበረ። አንተ ነፍሱ እንጨት የሆነ ልጅ እንደ ኪድዬን አልፋታህም፣ እያለ እጅግ በጣም ይናደድበታል። እኔ ነኝ ለዚህ ሁሉ ያበቃኋቸው። ምክንያቱም ያን ፎቶ ባልሰርቃቸው ኑሮ ይህ ሁሉ ነገር ባልመጣ ነበር እያለ ይናደዳል። ወይዘሮ ሜላትም እቤቷ ቁጭ ብላ ቴሌቪዥን እያየች ነበረ። ሀና ከፍታ የገባችው እንድ ሩጣ መታ ነበር። እግራቸው ላይ እየተደፋችሁ ምንድን ነው ሀና ስትላት፣ እባኮ ተማዬ እትዬ አይጨክኑብኝ ይቅርታ አድርጉ አባቴኮ ሊሞትብኝ ነው እጄ ላይ አሳክሙልኝ ስትል፣ አንቺ አሁን እግሬ ላይ ተነሽልኝ። በፍጹም የሆነ ነገር ካላሉኝ አልነሳም ስትል፣ አንቺ ተነሽ አልኩሽ እኮ ተነሽ። እትዬኒያ አባዬ በጣም ታሟል ትላታለች ስትላት ወይዘሮ ሜላትን በካልቾን ትገፈትራትና ትወርቃለች። አና አንተች ግን ጤና የለሽም እንዴ ስትላት፣ የኔን ጤና አደለም ችግሬ። አዎ አባቴ ካልዳነ ካልተሻለው፣ አዎኔ ጤነኛ አደለሁም ትላለች። እናን የምላርግሽ ታዲያ ምን ልሁን እትዬ፣ በጣም አዝነውብኛል አቃለሁኝ እባኮትን እርዱኝ ስትል ትማጸናታለች። ወይዘሮ ሜላትም እጅጉን በጣም ጨክና አላቅም ትላታለች። ሁለት መቶ ሺ ብር ለርሶ ምንም እንዳልሆነ አውቃለሁኝ፣ ግን እባኮት ስትል ማፀን